የጌታን ስጋና ደም መውሰድ አለብን። ካልወሰድ እንሞታለን። ያ ሞት ምንድነው? የነፍስ ሞት ነው። የነፍስ ሞት ሲኦል መውረድ ነው። ክርስቲያኖች፣ የጌታ ስጋና ደም መድኃኒት እኮ ነው። ያውም የመጠቀሚያ ጊዜው አለፈበት የማይባል መድኃኒት፣ የጎንዮሽ ጉዳት የሌለበት መድኃኒት ለህፃን ለአዋቂ ለሽማግሌ የማያስብል የማያስርብ የማያስጠማ ሁሉን የሚፈውስ ሀብታሙ ከድሃው የተማረው ካልተማረው የማይለይበት ፍቱን መድኃኒት ምንድነው ካላችሁ የክርስቶስ ሥጋና ደም ነው። ይህንን መድኃኒት ብዙ ሰው አቋርጧል። በአርባ ቀኑ ተቀብሎ በሰማንያ ቀኑ ተቀብለው ያቋረጠ የኅብረተሰብ ክፍል እውነት ለመናገር በርካታ ነው። እንዴት ይሆናል? አይሆንም። ክርስቲያኖች አንድ ነገር ልንገራችሁ። ከዚህ መካከል የሰላሳ ዓመት ሰው ቢኖር እስከ ሰባት ዓመት የክርስቶስን ሥጋና ደም ወስዶ ከዛ በኋላ አቋረጠ ብንል ስንት ዓመት አቋረጠ? ሀያ ሦስት ዓመት። ሀያ ሦስት ዓመት ከክርስቶስ ሥጋና ደም መራቅ አይከብድም? ከዚህ መካከል የአርባ ዓመት ሰው ቢኖር ሰባት ዓመት ተቀብላችሁ ከዛ አቆማችሁ ቢባል ሰላሳ ሶስት አመት ከጌታ ስጋና ደም መለየት አይከብድም ንስሐ የመግባት ልምዳችን ደካማ ነው ያልኳችሁ ለዚህ ነው አንዳንዱ ደግሞ ንስሐ ይገባል ግን የክርስቶስን ስጋና ደም መውሰድ አይፈልግም ለምን ለምን ይመስላቸዋል ይሄ እጅን ታጥቦ እንዳለ መመገብ አድርጋችሁ ውሰዱት አንድ ሰው እጁን ስለታጠበ ብቻ ይጠግባል ማለት አይደለም፣ የግድ መመገብ አለበት። መታጠብን ንስሐ እንደ መግባት አድርጋችሁ ውሰዱት። መመገብን የክርስቶስን ስጋና ደም እንደ መቀበል አድርጋችሁ አስቡ። አንዳንዶቹ ደግሞ ስጋ ወደሙን አለመቀበል፣ ቅዱስ ስጋው ክቡር ደሙን አለመቀበል እንደ ጽድቅ አድርገውም ያስቡ ሰዎች አሉ። መደፋፈር ነው የሚሉ ሰዎች ገጥመዋቸው አያውቁም። መደፋፈር ነው ልክ እንደ ማክበር። አለመቀበልን እንደ ጽድቅ አድርገው የሚቆጥሩ ሰዎች አሉ። እንዲህ አይነት አስተምሮም የለም። አንዳንዶቹ ደግሞ የጌታን ስጋና ደም እንደ ትርፍ አድርገው ያስቡታል። ትርፍ አደለም፣ ዋና ነው። ትርፍ አድርገን ስለምናስበው ለሕፃናት አሳልፈን ሰጠነዋል። ለሽማግሌዎች፣ ለእናቶች ብቻ ትተነዋል። ይህ ሁሉ ወጣት አብዛኛው አይቆርብም። ይሄ ነውር ነው። ወገኖች አንዳንዶቹ ደግሞ የነገ ስጋት ነገ ለወድቅ ብችልስ፣ ልሰሳት ብችልስ፣ የነገን ስጋት በማስታወስ ከክርስቶስ እና ደም የተለዩ ወጣቶች በርካቶች ናቸው። እኛ ሥጋ ወደሙ የምን እንደ መላእክት በቅድስና ለመኖር አይደለም። ጻድቅ ሰባት ጊዜ ይወድቃል ሰባት ጊዜ ይነሳል። እግዚአብሔር ለምን ኃጢአት ሠራህ አይደለም የሚለው፣ ለምን ንስሐ አልገባህም። ስጋ ወደሙ የምንቀበለው እንደ መላይክት ለመኖር ሳይሆን፣ ብንረክስ ይቀድሰናል፣ ብንጠፋ ይፈልገናል፣ ብንወድቅ ያነሳናል ብለን አምነን ነውና ንስሐ ገብቶ መውሰድ ይቻላል። አያችሁ ግን በርካታ ምክንያቶች እና ንስሐ መግባት ያስፈልጋል። የክርስቶስን ስጋና ደም ለመውሰድ ነው ዋናው ነጥብ። በጣም የሚያሳዝነው ነገር አንዳንዱ እንኳን ንስሐ መግባት ይቅርና ንስሐ አባትም የለው። ንስሐ አባት የሌለው ሰው እኮ አለ። ይህን ታውቃላችሁ? ፕሮቴስታንታዊ ልምምድ ነው ይሄ። ሰው ያለ ንስሐ አባት ውሎ ማደር አይችልም እውነቱን ስንነጋገር አንዳንዱ ለምንድን ነው ንስሐ አባት የሌለ ሲባል የኔ ሊቀ ካህን ኢየሱስ ነው ብርክክብ እየለሱ ከነገርኩት በቄ ነው ይላል። ክርስቶስ የካህናት አለቃ መሆኑን ያምናል፣ ካህን አያስፈልግም ይላል። አንዳንዱ ደግሞ ለምንድን ነው ንስሐ አባት የሌለ ሲባል ምን ቄስ አለ ይላል። ነገ ቄስ ከነችግሩ የምናጣበት ዘመን ይመጣል። ዘመኑ አስፈሪ ነው። ወገኖቼ ስለዚህ ንስሐ አባት ይኑረን፣ ንስሐ እንግባ፣ ከዛ የክርስቶስን ስጋና ደም እንውሰድ። ልብሳችን መቼ እንደ ቈሸሸ ሳናውቀው ቆሽሾ እናገኘዋለን። ሕይወታችን መቼ እንደ ቈሸሸ ሳናውቀው በኃጢአት ረግሶ እናገኘዋለን። ውሃ ባይኖር ኑሮን ልብስ ገዝቶ መልበስ አይታሰብም። ንስሐ ባይኖር የጌታን ስጋና ደም መውሰድ አይታሰብም። ስለዚህ የመጀመሪያውን ንስሐ መግባት፣ ሁለተኛ ቅዳሴ ሲጀመር ያልነበረ ሰው መቁረብ የለበትም። እየሰማችሁ ነው። ግን ማስታወሻ ቢኖራችሁ ደስ ባለኝ። አለበለዛ ስልካችሁን ተጠቀሙበት። ቅዳሴ ሲጀመር ያልነበረ ሰው መቁረብ አይችልም። አሁን አዲስ አበባ ላይ የተቸገር ነው ይሄ ነው። ብዙ እናቶች ሕፃናት ልጆቻቸውን እግዚኦ ሲባል አምጥተው ያቆርባሉ ህፃናቱ ብቻ አይደለም ብዙ ሰው ቅዳሴ ያቋርጦ ገብቶ ይቀበላል ቅዳሴ ያቋርጦ ገብቶ መቀበል ይቅርና ማስቀደስ አይቻልም አቋርጦ መግባት አይቻልም ደዌ ከጸናበት ከታመመ ሰው በስተቀር ቅዳሴ አቋርጦ የጌታን ሥጋና ደም መውሰድ መቀበል አይቻልም ሕፃናትንም ማቆረብ አይቻልም። ሕፃናት ቢደክማቸው ማስቀደስ መቻል አለባቸው፣ እየቆሙም ቢሆን እየተቀመጡም ቢሆን ለምን? በጌታ ፊት ደጅ መጥናት ያስፈልጋልና። ዋስተሃ ቀረ ቁመተ ቅድመ ንጉሥ ሰማያዊ፣ በሰማያዊው በንጉሡ ፊት መቆምን አቃሏልና። ሰው በምድራዊ ባለሥልጣን ፊት ወገቡ እስኪንቀጠቀጥ ድረስ እኮ አንዳንዴ ይቆማል። ደጅ ጠናል። ስለዚህ በጌታ ፊት ደጅ መጥናት አያስፈልግም፣ በንጉሱ ፊት መቆም አያስፈልግም። ትንሽ ደቂቃም ቢሆን አንድ ሰዓትም ይሁን ሁለት ሰዓት ዘው ብሎ እንዴት አንድ ጊዜ የመምህር ብርሃኑ አድማሱ መቼም፣ የሰውን ሀሳብ የራስ ሀሳብ አድርጎ መውሰድ ነውር ነው እና የሆነ ተቆራርጦ የሰማሁት ነው እ ምንድን ነው እንደ ፋርማሲ ከፋርማሲ ተገዝቶ እንደሚዋጥ ታብሌት ዘው ብሎ መቁረብ ምናምን የሚል ሀሳብ ሰምቻለሁ እና ዳጅ ጥናት ያስፈልጋል። ሁለተኛው ይሄ ነው።